ላይ መጥቷል እኮ እዚህ መጥቷል አየሁት አይደል እየተረዳክ መሆኑን ምን ላደርግ ታዲያ ማላውቀውን ስምትሰጠኝ ትነግሪኛለሽ አደርግልሻለሁ ማለት ነው አደርግል የምትፈልገው በእጅህ እንድታስገብልኝ ይፈልጋለሁ። ቲና እንግዲህ ትሁትን ለማሳገድ ተስማምታለች ማለት ነው። እሱ ደግሞ አስበሽ ንገሪኝ እና አንቺም ጥቀሚኝ እኔም ልጥቀምሽ ብሏት ነበረ። እሷም እንዴ በጣም የምፈልገውን ነገር ነው እንዴ ትሁትማ ብትታክት ለእኔም ረፍት ነው። ሲጀመር እሷ ከታገተች፣ እዛ ቤት ውስጥ የፈለግኩትን ነገር ማድረግ እችላለሁ ብላ እንግዲህ ቴና ተስማምታለች ማለት ነው። ትሁትን ለማሳግት ይህ በጣም የሚገርም ነገር ነው። ቴና ይህንን ያደረገችበት ምክንያት ትሁት ከቤት አትወጣም፣ ቤት ነው ብዙ ጊዜ የምታሳልፈው። ስለዚህ ምንም ምንም ላደርግ ስል እሷ ያየችኝ ነው። ሽማግሌውንም ሆነ ካሌብን እነሱን ለመጉዳት እሷ ለእኔ እንቅፋት ናት። በፊትም ቢሆን ሽማግሌው ታሞ እያለ እሷ ባትኖር እስካሁን ደፍቸው ነበረ። እሱ ሞተ ማለት ደግሞ ካሌብ ብሩን፣ ገንዘቡን፣ ንብረቱን፣ ድርጅቱን ሁሉን ነገር ቤቱን ሳይቀር በስሙ ያደርግ ነበር። በስሙ ካደረገ ደግሞ እኔም አብሬ ይካፈል ነበረ። ስለዚህ እንዳልካፈል ያገደኝ እሱ ነው፣ ካሌብ ነው። ስለዚህ አሁን ላይ ካሌብ ያገደኝም እሷ ስለምትከታተል ከስር ከስር ስለምትል። እሷ ነች ዋናዋ እንቅፋቴ። ስለዚህ እሷ ተወገደች ማለት ለእኔ ሰላም እረፍት ነው፣ እና ከባሌ ጋርም በሰላም መኖር እችላለሁ እሷ ከሌለች። ሲጀምር እሷ ሁሉን እየመከረች የምትቀይርብኝ እሷ ነች። ሽማግሌውንም ቢሆን ለዚህ ነገር ያደረሰችው ማለትም ለዚህ ቀን ያደረሰችው እሷ ናት። እሷ ባትከታተለኝ ኑሮ እሷ ባትይዘ ባታግደኝ ኑሮ እስካሁን ተገላግየው ነበረ። ጭራሽ ባስ ብላ ከታገተበትም ያስወጣቸው እሷ ናት። ስለዚህ እሷን ማ መበቀል ለእኔም እረፍት ነው ብላ እንግዲህ ይሄንን ሰውዬ ተስማምታለች። ይሄ ሰውዬ ደግሞ ከዱሮ የትሁትን ማለት ነው እወድሻለሁ፣ አፈቅርሻለሁ በሚል ሰበብ ሊያግታት ብዙ ነገር አድርጎ ገጠር የሚያውቃት የሚወዳት ሰው ነው ማለት ነው እና እንግዲህ ምንም እንኳን ትሁት ደስተኛ ብትሆንም ዛሬ ማለትም በጣም ደስተኛ የሆነችው ደግሞ ካሌብ መጥቶ ሁሉንም ነገር ስለነገራት በጣም ደስ ብሏታል። በቃ ልቤ ሞኙ ለካ ካሌብ ያፈቀረ የወደደ መስሎ የተሸውቼ ነበረ ለካ አልወደዳትም፣ ለካ አላፈቀራትም፣ ቲናንና ዳኔን ለማናደድ ነው ያደረጉት ብላ ተደስታ ለዳኒም ነግራው ዳኒም እንዲ ትሁት የነገርሽ ነገር እኮ እንዴት አይነት መልካም ነገር መሰለሽ፣ ተስፋ ከመቁረጥ እኮ ነው የታደገኝ። ምን እንደምልሽ አላቅም ብቻ በጣም ደስ ብሎኛል ብሎ እሱም በጣም ተደስቷል። እዚህ ጋር ግን ዳኒ ተደስቷል፣ ነገር ግን ኤደን እኮ ተስፋ ቆርጣለች። ካሌብ ጋር ነኝ ያለችው በእርግጥ ውሸቷን ነው፣ ነገር ግን በጣም ውስጧ ተጎድቷልኝ። ማለትም አላገናዘበችም። አሁን ላይ ዳኒ እንደተለወጠ አሁን ላይ ዳኒ ለአባባ እየሰራ እንደሆነ አልገባትም ኤደን። ስለዚህ ኤዱ እንግዲህ እንደተቀየመችነች ማለት ነው። ምክንያቱ ደግሞ ስላልገባት የዳኒ መለወጥ ስላልገባት ነው። እንግዲህ ዳኒ በጣም ስለተናደደ ካሊብ እንዲያወራ ፈልጎ አውርተዋልኝ ያወሩት ምንድነው? ቆይ አንተ ምን እያደረግህ ነው? ሚስቴ ልታማግጥ ነው እንዴ? እኔ እኮ ብዙ ጥፋት አጥፍቼ ሊሆን ይችላል። አ ኦፍኮርስ አጥፍቼ አለሁ። ነገር ግን በሌላ ነገር ቅጣኝ። በቃ አሽኔን ወይ ግደለኝ፣ ግን በዚህ አትምጣብኝ። ይሄኮ ሞራል በጣም በቃ ብቻ ምን ብዬ እንደምነግርህ አላቅም ሲለው ጊዜ እንዴ ምነው፣ አንተ ጎፈሬ እያበጠርክ ነበር እንዴ? አየሁ መናደድን፣ አየሁ መቃጠልን። ስለዚህ እኔ ምንም አልለም፣ እኔ አልበቀልም። ባይሆን እኔ የምልህ ምንድን ነው፣ አንተ ተለውጥህ አሳያት፣ ለሄደን ተለወጥላት። መልካም ደግ ሰው ሁን፣ ራስህን ለውጥ፣ እስኪ ራስህን ተመልከት ብሎታል። እውነት ለመናገር አዎ፣ ዳኒ መለወጥ አለበት። በእርግጥ እየተለወጠም ነው ደግሞ እና የዱከ ካሊብ የምትፈልገው ነገር አለ። እሱም ከዚህ ቤት ወጥቶ የራሱ የሆነ ቤት ተከራይቶ የሆነ ቤተሰብ ጋር ብቻ በቃ ከዚህ ቤት እንዲወጣ እና የራሱን ሕይወት እንዲመራ ትፈልጋለች ኤደን። በእርግጥ እሱ የእሷን ትዕዛዝ ሰምቷል። እሷ ያለችውንም ለማድረግ መንገድ ላይ ነበረ። አባባ ነው የመለሰው። ተው ልጄ ገና አልጨርስንም የምንሰራው ስራ አለን። ስለዚህ ያንን ሳንጨርስ የትም አትሄድ ብሎ እኮ የመለሰው አባባ ነው እንጂ አሁን ላይ ካሊብ ተለውጦ ተቀይሮ መልካም ነገር ጥሩ ነገር ማድረግ ላይ ነበረ እና አሁንም ቢሆን ለአባባ ብሎ ነው። እና ሌላው ምንድን ነው አሁን ላይ እንግዲህ ቲና ማለት አሳግታታለች ማለት ነው፣ አሳልፋ ሰጥታታለች። በጣም ነው የሚያሳዝነው ትሁትን ማለት ነው። በእርግጥ ትሁት እኮ ሆን ብላ ቲናን የሚጎዳ ነገር ያደረገችው ነገር የለም። ኢብን እንኳን ሄዳ በዛው ስላደረች ምኑና ይሆን ምን ነክቷት ይሆን? ያ የሰማይ ስባሪ የሚያክል ሰውዬ ቲናን ምን አደረጋት ብላ ተጨንቃ ተጠባ፣ በጣም ተጨንቃ ነበረ። የእውነት እኔ ትሁት በጣም የዋህ ልጅ ናት፣ ምስኪን። ሁላችንም እንደዛ ብናደርግ አሪፍ ነው። ማለት በቃ ይዋ መሆን ለራሳችን ስንል ጥሩ መሆን፣ መልካምነት መልሶ ይከፍላል። ሁላችንም መልካም ብንሆን እኮ አለማችንም ሰላም በሆነች ነበረ፣ አንዱ ለአንዱ ባይመቀኝ፣ አንዱ ለአንዱ ክፉ ባያስብ ማለት ነው እና የትሁትን ባህሪ በጣም ደስ የሚል ነው ማለት ጸባይዋ። እና እንግዲህ አሁንም ካሊብ መጥቶ ካሊብን አስር ጊዜ ጋሼ አቤት ጋሼ ምናርግጋሽ እያለች ነው። በጣም ተናዳ ማለት ነው። ምክንያቱም ትሁት በጣም ነው የምታፈቅረው የምትወደው። ስለዚህ እሷ ከኤደን ጋር ስላየችው በጣም ስለበሸቀችበት ምን አለችው? አቤት ጋሼ እንድታዘዝ ጋሼ። በጣም ነው የተናደደው። ቃሌ በዚህ ጋ ምንድን ነው? ጋሽ ትሁት በእኔና በአንቺ መካከል ጋሽ የሚባል ነገር አለ እንዴ? እና ደጋግማ ነው ጋሽ ስትል የነበረው ማለት ነው። ያለችው ደግሞ ተናዳ ተቃጥላ በግና ነው እውነት ለመናገር። አዎ የምትወዱት ሰው ከሌላ ሰው ጋር ሌላ አይነት ሪሌሽንሽፕ ውስጥ ገብቶ ምናምን ስታዩት ያና ድዳቸን ደግሞ ስስቲ ካልነገራት በምን ልታውቅ ትችላለች? እንዲ እንደው እንደ እውነቱ ነው እኮ ነው ሲተውኑ የነበረው እንደ እውነት በቃ። በተለይ ኤደንማ የምር ያፈቀረችው ሁላ መስሎ የነበረን የሆነ ቦታ ላይ ምክንያቱም በተለይ እንዴት ነው አብረን ስለሆንን እኮ በጣም ተናደዋልኝ ሲላትኝ፣ እንኳን እሷ ስላስመሰልና አብረን ስለሆንን ሲላት፣ አይ አብረን ስለሆንን በቃ ከልብ አብራ የሆነች ነበረ የሚመስለው። ያው ግን አሁን ላይ ጨዋታውን ማቆም አለብን፣ ለእኔ ምቾት እየሰጠኝ አይደለም፣ በጣም እየደበረኝ ነው ሲላት ጊዜ ካሌብ፣ እሷም እሺ ካልክሽ በቃ ብላ ያው እንግዲህ ተስማምታ አቁማለች። ይሄ ጥሩ ነገር ነው። ምክንያቱም ሲጀምሩትም እንደሚያቆሙ ተነጋግረው ስለነበር ያው አቁመዋል ማለት ነው። ይሄ በጣም ጠቃሚ ነገር ነው፣ በተለይ ለትሁትና ለዳኒ ዳኒውነት መስሎት። ምክንያቱም እኔ ፍቅር ጀምሬ አለሁ ስለዚህ አንተ እኔ ከካሊብ ጋር ፍቅር ጀምር ያለው አንተ ደግሞ የራስ ጉዳይ ብላው ነበረ። በዛም እሱ በጣም ነበረ ተናዶ የነበረው ማለት ነው። እንዴ ቆይ ጊዜ ስጪኝ፣ ቆይ እድል ስጪኝ፣ አንድ እድል ስጪኝ ስለታይ ዳኒ፣ እኔ ስንት አንድ ሰጠውክ። አሁን ላይ ግን እውነት ለመናገር እሱ ለማዳመጥ ፈቃደኛ ያደለችና ነው እንጂ አሁን ላይ ዳኔ ተለውቷል። እና ትሁትም እንግዲህ በጣም ስለተናደደች ነው ካሊብ ደስ የሚለው ነገር ገብቶታል፣ ጋሼ ጋሽ ስትል። ስለዚህ አሁን ትሁት የተናደደችበት ምክንያት ይሄ ነው ማለት ነው ብሎ ገብቶት፣ ያው ፍቅር እሱም ጋር ስላለ ነው የገባው። እሷ ከዳኔ ጋር አሁን ለምሳሌ ትሁት ከዳኔ ጋር እኮ ብታስመስል፣ ልክ እንደነሱ ትሁትና ዳኒ እኮ ልክ ካሊብ እና ኤደን እንደሚያደርጉት ቢያደርጉ በጣም ነው የሚናደደው ካሊብ አደለም። ይቅርና የምር ጭራሽ ከአንደበታቸው ወቶ ፍቅር ፍቅር አጫውቷቸው ክላስ ገብተው አይቶ ወኪዳ እንኳን እኮ ነው አይደለ? እንደ መናፈሻ ቦታ ቁጭ ብላ ሌላ ወንድ አጠገቧ ስለተቀመጠ አይ ቲንክ ዳኒ ነው ብቻ ስለተቀመጠ ነው ብግን ንርር ብሽቅ ብሎ ሲቆጣ ሲጮህ የነበረው ማለት ነው። ከዚህ በኋላ የትም እንዳትወጪ ሱቅ እንኳን ልትሄድ ቆያ እንጂ ያበዛሽው አልመሰለሽም እንዴ? አባባንም አንተ ነህ እኮ ያን ዘላዘልካት። ይኸው የፈለገችው ቦታ እየሄደች እንዴ! እኛ ያንቺ እኮ ሀላፊነት አለብን ስራ ስለ ጨረስ እያለ በጣም ሲንጠረጠር ነበረ። ግን ትሁት በጣም ጠንካራ ኮስታራ ልጅ መሆኗ፣ በእውነት ሁላችንም ሴቶች እንደ ትሁት መሆን አለብን። አሁን ትሁት መጥቶ ነገራት። እኔና ኤደን እኮ ሰሞኑን እያደረግን ያለ ነው ነገር የምር አደለም፣ ኤደንና ካሊብ እንደማናደድ ቲና እንደማናደድ ነው እኔና ኤደን አሁን ላይ እንደዚህ ያደረግነው ሲላት፣ ለእኔ መናገር እኳ አይጠበቅብም፣ ግን ደስ ብሏት፣ አልኮ ውስጧ አለምን ስለምታፈቅ ነው አንዳንዴ ስናፈቅር ቶሎ ብለን እኛ ሴቶቹ ቀድመን አፈቅርሃለሁ ማለት አግባብ አይደለም፣ እንናቃለን። ትሁት አሁን ላይ ይህን ነው እያደረገች ያለችው። ቀድማ ካሌብ እኔ እኳ አፈቅርሃለሁ ብትል፣ ልክ ባለፈው ሄደን ንገሪው፣ እንደምታፈቅረው ንገሪው ብላት ነበር። እንደምታፈቅረው ብትነግረው ይኩራራል። ወንድ ልጅ እንደዛ ነው ብዙ ጊዜ። ስለዚህ እሷ አይደለም ይቅርና መናገር ላለማስመስ፣ እንትን ላለማለት ማለት፣ እንዳይታወቅባት እንኳን የምታደርገው ጥረት በጣም ደስ የሚል ነው። እንደዛ ነው መሆን ያለበት ቀድመን እሱ አፈቅርሻለሁ ብሎ መጥቶ ተፈቃቅረን በፍቅር እየኖርን እወድሻለሁ ሲለን እወድሃለሁ ይሄ ኖርማል ነው ከዚያ ውጭ ግን ልክ እንደ አሁኑ እንደ ትሁት ማለት ነው ትሁት ታፈቅረዋለች ካሊብም ያፈቅራታል ነገር ግን ቀድማ እሷ አሁን ሄዳ ካሊብዬ አፈቅርሃለሁ እኮ ብትለው ምን ሌላት ነው የሚችለው በጣም ደባሪ ነው በእርግጥ አሁን ላይ ዘመናዊነት ምናምን ተብሎ ሴቱ ይጠይቃል። ባይዘው ኔን አያስማማኝም። ከወደድሽው ምን ችግር አለ ብትነግሪው፣ ካፈቀርሽው ምን ችግር አለ ብትኖሪው ማለት ብትነግሪው፣ ፍቅር እኮ የጋራ ነው ምናምን የሚባሉ አንዳንድ ሀሳቦች አሉ። ቢሆንም ግን መናቅ አለ። ሴት ማለት ቦታዋን ማወቅ አለባት። ሴት ልጅ ንግሥት የሌላትኝ ነው የሚገባው፣ እሱ ሊጠይቃት እሷ ደግሞ፣ ይህ የበታችነት የበላይነት ስሜት አይደለም። እንደው እስኪ እናንተ ምን ትላላችሁ ወገኖቼ ማለት ነው። ሴት ልጅ አፈቀረች፣ ከዛ ሄዳ ይቅርታና አፈቅርሃለሁኝ እወድሃለሁ አብረህ ብትሆን ደስ ይለኛል ብትል ፌር ነው ማለት የሚሉ እኮ አሉ። እንደዚህ ከሚሉና እንደ ትሁት በትግስት ከሚጠብቁ ትግስት አሁን በትግስት እየጠበቀችው ነው። ነገ ጧት ራሱ አፈቅርሻለሁ እስኪላት ደሞ ይላታል፣ አፈቅርሻለሁ ይላታል። ከዛ ይጋባሉ፣ ይዋደዳሉ፣ ይፋቀራሉ፣ ከዛ ይጋባሉ። እንደዚህ ነው አሪፉ። እንጂ አሁን ትሁት ወደዋለች፣ አፍቅረዋለች። ሂዳ ግን ወድሃለሁ፣ አፈቅራሉ ብትለው የሆነ ራስንም ክብር ምናምን አይደለም። መዋረድ ማዋረድ የሚባል ነገር ላይ ለመግባት ፈልጌ ሳይሆን የሴት ልጅ ክብሯስ ምን ላይ ነው? ሴት ልጅ ራሷን ከፍት አድርግ ምናምን አይደለም። ግን ክብሯን መጠበቅ መጥቶ ነው ሌላት የሚገባው ይሄዳ አይደለም። ይህ ዘመናዊነት አውሮፓውያን እኮ የሆነ ሀገር እኮ ምናምን እኮ ምናምን የሚባል አለ። በተለይ ሀገር ቤት ያለ ሰው እንደዚህ አይነት ሀሳብ ያለው ግን ስህተት ነው። እውነት ማለት በቃ ለምን ዘመናዊ አልሆንም? ለምን እንደ ሌሎች ሀገሮች አልሆንም? አራ ሌሎች ሀገሮች እንደዛ አይደለም ሁሉም ሀገር እንደዛ አይደለም። ደፋር አይናውጣ ሴቶች በእኛም ሀገር አሉ፣ ሌላ ሀገር ብቻ ሳይሆን ግን ደስ ይላሉ እንዴ ደስ አይሉም? ክብርን መጣል ነው። ስለዚህ ወንድ ልጅ ራሱ ጠይቆ ራሱ ፍቅሩን ገልጾ አሁን ካሊ ፊውቸር ይገልጽላታል ፍቅሩን በፍቅር ይኖራሉ። ግን እንደ ትሁት ትሁትና ታጋሽ መሆን በጣም መልካም ነው። እና መጥቶ ሲነግራት መናገር ካለበት እኮ ለዳኒ ብትነግረው ጥሩ ነው። እኔን እኮ አይመለከተኝም፣ ግን ዳኒ ስላዘነ ኤደንን በጣም ስለሚወዳት ለእሱ ነገሮ ብላ ሸኝተዋለች። እውነቷን ነው፣ ጥሩ ነው ያረገችው። እውነት እና ማለት ልክ እንደ ትሁቴ ብንሆን መልካም ነው ላለውኝ እንግዲህ ለአሁን ይዤላችሁ የመጣሁት ይህንን ይመስል ነበረ። ጭብጡን ስነግራችሁ ግን እንግዲህ ቲና ትሁትን አሳልፋ ትሰጣታለች። ሰው የሚፈልገው ትሁትን ነው። ከክፍለ ሀገር ድረስ የመጣው ትሁትን ፍለጋ ነው። በዚህ ሰዓት ታዲያ ትሁት ስትጠፋ ካልብ ደግሞ በጣም ይናደዳል። እናም ካልብ ነው ከምትታገትበት የሚያወጣት ማለት ነው ትሁትን። ይህንን ይመስል ነበር። ቀጣዩን በቀጣይ ክፍል ይዤላችሁ እስክመጣ ብያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ እያረጋችሁ ለምታል ለምታበረታቱ ከልብ አመሰግናለው ቪዲዮን አይታችሁ ደግሞ ላይክ የማታደርጉ ቤተሰቦቼ ላይክ አርጉት። ላይክ ስታደረጉ ዩቱብ ፎርዋርድ ያደረገውን ሌላ አይደለም እና ላይክ ማድረግ አትርሱ ማለት ነው። የደውል ምልክቷን በመጫን ቤተሰቡኑ ሰላማችሁ ይብዛልኝ በያላችሁበት መልካም ጊዜ